ጠርሙሶ ምን ነው? ለምን ጠርሙሱ አነሳሹለት? አ እግዚአብሔር ብስኩሬ ሙሉ ሙሉ እንደዚህ ድምድም አድርጌ ነው ያስቀምጹ። ይሄው ጋይስዩትት ፍትህ ለቡርቴ ፍትህ ለሊያ ሰራተኛ ለቡርቴ። ፍትህ ለሊያ ሰራተኛ ለቡርቴ። አያበሻ መዳም አያበሻ መዳም አያበሻ መዳም አስባችሁታል። መዳማቹ ራሷ የምትበላውን ወይ ደግሞ የምጠጣውን ነገር አለቀ ብላ ስትናገራችሁ፣ እንዲያውም ካሜራ ፊት አስቡት። እንደ አንድ ቤት ሰራተኛ አስቡት። ሊያ እንግዲህ ቤት ሰራተኛ ሆና አሳልፈዋለች። ሶ ለምንድን ነው አንቺ የምጠጪውን ነገር ገና ለገና ራስሽ ጨርሰሽው ሰራተኛዋ ላይ የምትጭሉ ለምንድን እንግዲህ ቡና ተራ ነገር ነው፣ ኢትዮጵያ ላይ ሊያውም ራስሽ ነው የምትጠጪው፣ ከአንድ እስከ ሶስት እያፈላሽ እየጠጣሽ እያየንሽ ነው። ለምንድነው እንደው ሰራተኛዋን አለቀ ብለሽ የምትቆጫት? አሰብኩት፣ ካሜራ ፊት እንደዚህ ሆንሽ፣ ራስሽ የምትጠጪው እንደዚህ ሆንሽ፣ ከካሜራ ጀርባ ምን ልታረጊ እንደምትች ምን ያህል ልጮህ እንደምትች አሰብኩት። ዛሬ ደሞ ምንጣፉን እንትን ብሎ እሷ ትምላሌ ትገዘታለች፣ እንድታምኛት። አንቺ ግን ሊያ የእውነት ግፍ ነው እየሰራሽ ያለሽ፣ ሼም ነው። ቢያንስ ካሜራውን አጥፊ። ካሜራውን አጥፍተሽ እንደፈለግሽ እንትን በይ። በነገራችን ላይ ያው ምንም ማለት ላይሆን ይችላል ያው፣ ከዚህም በላይ ሊናገሩ ይችላሉ አሰሪዎች፣ ሰራተኛቸው ግን አሰብኩት መዳም እንደዚህ ታደርጋለች ማለት ሁላችንም አረብ ሀገር ሰው ቤት ሰርተናል። እንደዚህ ታደርጋለች ማለትም ራሷ የምትጠጣውን ራሷ የምትመገበውን ነገር አለቀ ብለን ስንነግራት ከመቼ ጨረሳችሁት ብላ የምትል ይመስላችኋል? እኔ ግን አትልም። እኔ አንድ መዳም ገጥማኝ አታውቅም እንደዚህ። ሊያውም ቡና አስባትቷል። ሊያውም እሷ የምትጠጣውን ቡና ማለት ነው። እንግዲህ ሊያ ከአንድ እስከ ሶስት ነው አንጫልቃ ስጠጣ መናያት ኦረዲ እራሷ ናት የምጠጣው ሰራተኛዋ እንኳን ብጠጣ ራሷ ምታፈላውን ነው የምጠጣው። ስለዚህ ራሷ የምትመገበውን ነገር የታርገሽ ነው ብላ መጠየቅ ከባድ ይመስለኛል፣ ያውም ካሜራ ፊት ማለት ነው። እንግዲህ ሊያ ከዚህ ቀደም ተዘረፍኩኝ ስትል ሰምተናታል። ሜቢ ሰራተኛ ላይ እንዲየ ጮኸች ሊሆን ይችላል፣ ተናደው ዘርፈዋት ሄዱት መቶ ዶላር ዘረፈች ብላለች። መቶ ዶላር ገንዘብ ሆኖ ካሜራ ማውራቷ ቢያስገርምም ያው ልብሷን ምናምን እንደያዘችው እና መቶ ዶላሩን ግን እንዳላገኘችው ስትናገር ነበረ። ሰው እንደዚህ እየጮሽባቸው ሊሆን ይችላል። በነገራችን ላይ አሁን ላይ ሰራተኛ ላይ መጮህ መጥፎ ነው። በተለይ ልጅ ያለው ሰው ሰራተኛ ላይ መጮህ መጥፎ ነው። ያንቺን እልህ ሰራተኛ ልጅሽ ላይ ልትወጣ ትችላለች። ቁም ነገር መጥፎ ነው። እና ሊያ እንደዚህ ባታረጊ ቆንጆ ነው። በተለይ ካሜራ ፊት አሁን ልጅቷ እየታየች ነው ካሜራ ፊት ወል ወል ስትል እኔ ካንዴም ሁለቴ አይቻታለሁ ልጅቷን። በእርግጥ ካሜራ ፊት አለመታየቷ ለልጅቷ ጥሩ ነው፣ ለነገ ህይወቷ ጥሩ ነው፣ ለአንቺም ጭምር ማለት ነው አለመታየቷ። ሜይ ቢ ነገ ሊያ እንዲህ ናት ብላ ልታማሽ ትችል ይሆናል፣ ያኔ በምታደርጊያት ነገር ማለት ነው። እና ጥሩ አይደለም። በዚህ ደረጃ ሰራተኛ እንደዚህ ማድረግ ምንም አላደረግሽም። በእርግጥ ምንም ላይሆን ይችላል፣ ይሄ ቡና አለቀ ብሎ መናገር፣ ምንጣፍ አላስገባችም ምናምን እያሉ መቦጨቅ፣ ምንም ላይሆን ይችላል። ግን ለእሷ ሊሰማ ትችላል። ለምን ሀበሻ ናታ። ሁላችንም ይሰማናል። የቤት መዳማችን ስትናገረን ካላማን እኮ ይከፋናል። አሁን ለምሳሌ እኔ መዳሜ ስትናገረኝ፣ መዳሜን ከሌላ ሀበሻ ጋር ካላማዋት ይከፋኛል። ይህ መዳም እንደዚህ ብላኝ ምናም ምናም ብዬ ስሳደብ ነው ትንሽ በረድ የሚልልኝ በአማርኛ እንኳን ስሳደብ ማለት ነው ጥሩ አይደለም በዚህ ደረጃ እንትን ማለት በዛ ላይ ሀበሻ ማለት ነው ከተቻለ ራሳችንን መስራት ግን ደግሞ ሰራተኛ ካመጣን በዚህ ደረጃ እንትን ባንላቸው ቆንጆ ነው ለምን የኛ ጥፋት ልጆቻችንን ሊጎዱ ስለሚችሉ ማለት ነው ኢትዮጵያ ላይ ደግሞ የተለመደ ነው ሰራተኛ እንዲያደረገች ሰራተኛ እንዲያደረገች ሲባል እንሰማለን። ጥሩ ላይሆን ይችላል። ያንችን ልህ ልጅሽ ላይ ልትወጣ ስለምትችል ሜይ ቢ ምንም አላደረግሻት ይሆናል። ይሄ ቀላል ነገር ሊሆን ይችላል፣ ግን አሰብኩትኝ ከካሜራ ጀርባ ምን ያህል ልጮህ እንደምትች ማለት ነው። እመታሽ ነበረ ሁላ ስትያት ነበረ ካሜራ ፊት። ዘመዴ ናት እንደውም እመታሽ አለው ሁላ እያልሻት ነበረ ዘመዴ ባትሆኚ አስከፍልሽ ነበረ ምናምን ሁላ ያልሽ ስትፎክሪ ነበረና ከካሜራ ፊት አሰብኩትኝ። ምን ማለት ሪያክትሽን አሰብኩትኝና እንደዚህ ባታረጊ ቆንጆ ነው። ያንቺ ልጅሽ ላይ ኬኳ ላይ ልትወጣ ትችላለች። ለምን የኢትዮጵያ ሰራተኞች ደግሞ አሁን ላይ በጣም መጥፎ ሆነዋል። በእርግጥ መጥፎ የሚሆኑት ከአንቺ አንፃር መሰለኝ ከእኛ ከእኛ አልኩኝ እንደ እኔም ለካ ሰራተኛ ነኝ። ካሰሪዎች አንፃር ሊሆን ይችላል። እና እንደዚህ ባይደረግ ቆንጆ ነው ማለት አይዶ ነው። እኔ ሸከከኝ እንደ መዳም ማሪኙላ ስክል ማለት ነው። አስባችሁታል? መዳም የምጠጣውን ነገር ራሷ የምትመገበውን ነገር አለቀ ብላ እኔ ንንት ስትለኝ፣ አስባችሁታል ምን ያህል ሊሰማን እንደሚችል። ምክንያቱም ቡናውን የምጠጣው ሊያ ናት። ለራሷ ኔ ገዛችው ሰራተኛዋን መጠጣት እንኳን ብፈልግ ሊያ አፍልታ በምጠጣ ሰዓት መጠጣት ትችላለች። የእሷን ተራፊ ያ ለብቻዋ የሚያስፈላት ነገር የለም ስለዚህ አለቀ የሚያስብል ነገር የለም። ሊያውም ካሜራ ፊት ማለት ነው፣ ለተራ ቡና፣ ሊያውም ለኢትዮጵያ ቡና እንደዚህ ተሆነች። ሌላ ነገር አስቡት ምን ልታደርግ እንደምትችል እና ሊያዬ፣ ቢቻለች ካሜራ ፊት ባታደርጊው አይ ዶንት ኖ፣ አንቺ ጣጣ ላይኖርሽ ይችላል፣ ግን ይደብራል። ምክንያቱም ነገ የሆነ ነገር እንተም ብትሆኝ የሆነ ነገር አያድርገውና የሆነ ነገር ቢፈጠር ሊያ ሰራተኛውን እንደዚህ ታደርግ ነበር መባልሽ አይቀርም። ሊባል ይችላል፣ ሜቢ ልጅሽ እንኳን አደናቅፋት ብትወድቅ፣ አይ ዶንት ኖ፣ ብቻ ብዙ ብዙ ነገር መጥፎ ካሁን ከሚነገረው አንፃር። ብዙ ነገሮች ስላለ እንደዚህ ባታደርጊ፣ አዲ ቅልል አርግተሽ መውሰድ ለምን ሕፃን ነው ያለሽ አንቺ። አረብ ሀገርን ታቂዋለሽ የሰው ቤትን ስራ ታቂዋለሽ። እቺ ልጅ ዛሬ አንቺ ጋር ሰራተኛ የሆነችው ነገር ሊያልፍላት ይችላል፣ ስም ይዛ ልትወጣ ትችላለች እና እንደዚህ ባታደርጊ እኔ እኔ ስላልተመቸኝ ነው ለምን እኔ አስብኩት መዳሜ እንደዚህ ብታደርገኝስ በነገራችን ላይ እኔ ከድሮም አንስቶ አበሻ ቤት መስራት አልወዱ እኔ ስራ ፈትቼ እራ ብሞት ሀበሻ ቤት አልሰራም ብዬ ነው ምለው፣ ከድሮም ጀምሮ። ለምን ሁሉም ሀበሾች ማለት ትችላላችሁ። በጣም መጥፎች ናቸው። ለምን እንደሆነ አላውቅም። በተራ ነገር እንትን ይሉሻል። ያን አወቅኩሽ ናኩሽም ስለሚመጣ ይሆን በቃ። ሌለ እነሱ ተራ እንደነበሩ ይረሱታል። ተራ ሆኖ ዛሬ ደህና ደረጃ መድረሳቸውን ረስተው ሊጨቁሽ፣ ምን ሊሉሽ፣ ሊያበሻቅጡሽ ምናምን ይፈልጋሉ። እና ሊያ ላይ የሚያየው ትንን ነው። ምክንያቱም ትናንት እሷ የቤት ሰራተኛ ነበረች፣ ዛሬ መዳም ሆነች። በዚህ ደረጃ ቡና አለቀ፣ ሽሮ ሽሮ ምን እንደወሰደው፣ አንቺ አጠብቂም፣ አንቺ ማንም ጎፈሬ ታበጥሪያለሽ። ማለት አንዳንድ ጊዜ ምንም ችግር የለም። ሰራተኛ ብጠብቅ ግን ደግሞ አንቺም እንደ ቤትሽ ኃላፊነት መውሰድ አለብሽ። ሁሉንም ሰራተኛ ላይ መጣል አይደለም። ለምን አንቺ ሰራተኛ ስለምታውቂ፣ ህፃን ልጅ አለሽ፣ ልጅሽን ትይዝልሻለች። ልጅሽን በምትሳት ቢዚ ልትሆን ትችላለች። ገባሽ? ልጅና ሌላ ስራ ደግሞ አብሮ ላይ ሄድ ይችላል። ለምን ልጅ ከወደቀች ኃላፊነቱን የምትወስደው እሷ ናት? ስለዚህ ልጅሽን በደንብ የያዘችልሽ እያየን ነው ደግሞ ካሜራ ፊት እንኳን አትወጣም። አንቺ ላይ ላይ አንድ ሰዓት ስትቀመጭ ሰው እየያዘች ልጅቷን ቴክር እያደረግችልሽ ነው ማለት ነው። ስለዚህ በዛ ልጅቷን በምትይዝበት ሰዓት የሆነ ነገር ቢጠፋ ምንም ማለት አይደለም። ኃላፊነቷን እዚህ ጋር እየተወጣኝ ስለነበረ ማለት ነው። እና በታረጋጊው ባይ ነኝ ቁም ነገር ካሜራ ዝጌና እዛው እንትን በሉ። ግን ደግሞ ነገር ሊጸጽት ይችላል ወይ ልጅሽ ላይ ልትወጣ ስለምትችል ማለት ነው ለምን ብዙ ሰራተኞች እንደዛ ነው የሚያደርጉት? የእናትዬው እልህ የአባትዬው እልህ ነው ሰራተኛ ላይ የሚወጡት። እና እኔ ይህን ታዘብ ያለሁ በዚህ ደረጃ ትበድያት፣ በዚህ ደረጃ ካሜራ ፊት እንትናትቢያት ፊትሽ ላይ ይነበባል እኮ እልህሽ። ከዛ በላይ መናገሩ ላፈልገሽ። ግን ካሜራ ፊት ሆኖ ያልተናገርሻቸው ነገር እንዳሉ ፊትሽ ላይ ያስታውቃል። እና ኮልዳውን ሲስተር